በኢትዮጵያ ታሪክ ካድዋ በመቀጠል ከፍተኛ ተጋድሎ ማለት ይቻላል። ኢትዮጵያን ወክሎ በዓለም ደረጃ የሚፎካከሩት የኢትዮጵያን ሰንደቅ ከፍ የሚያስደረጉት የኢትዮጵያ ልጆች ናቸው። ታዲያ ኢትዮጵያ ከስፖርት ዘርፍ ፈር ቀዳጅ የሆነችው በተለይ ምስራቅ አፍሪካ ታላቁን ያበበ ቢቂላን ፈለግ በመከተል በጣም በሚገርም ሁኔታ በዓለም አቀፍ መድረኮች የኢትዮጵያን ሰንደቅ ከፍ ያስደረጉት ታዲያ ይህ ካድዋ እንደማይተናነስ በርካቶች ይገልጹታል። ያው የውጊያ ሜዳ ማለት ይቻላል። የኢትዮጵያ ሰንደቅ በዓለም ከፍ ብሎ እንደ መሰቀል እንደ ማየት ምን የሚያስደስት ነገር አለ? የአገር ፍቅር በጣም ይገርማል። ታዲያስ በሩጫ ዘርፉ አያሌ ቁጥር ያላቸው ኢትዮጵያኖች ኢትዮጵያን ሲያስጠሩ ነበር። የኋላ ኋላ ግን በአትሌቲክስ ዘርፉ በርካታ ኢትዮጵያኖች ተስፋ በቆረጡበት ሰዓት ላይ የኋላ ኋላ ተስፋን እንደገና ያደሰችው ጀግና አትሌት ለተሰንበት ነች። ከወደ ትግራይ የተገኘችው በእሳት የተፈተነች ወርቅ በማለትም በርካቶች ስለ እርስዋ ሲገልጹም ተስተውሏል። ለተሰንበት ግደይ ኢትዮጵያዊነቷ በተለይ በጣም በሚገርም ሁኔታ የኢትዮጵያን ሰንደቅ ከፍ አድርጋ በማሰቀል፣ በጣም የምትገርም አትሌት እንደሆነች የአደባባይ መረጃ ነው። በሰሜኑ በአስቸጋሪ ውጊያ ሰዓት እንኳን በጣም በሚገርም ሁኔታ አንድነት ምን ያህል እንደሚያስፈልገን በአንድነት ቆማ ለሀገሯ የሮጠች ለሀገሯ ወርቅ ሜዳሊያ ያስገኘች። ለዚህም ነው በሰዓት የተፈተነች ድንቅ አትሌት የተባለችው። በዛም ቃል ያንሳታል። በጣም በሚገርም ሁኔታ ኢትዮጵያኖችን ያስደሰተች በዛው አስቸጋሪ ሰዓት ላይ በተለይ ለተሰንበት ግደይ ያን ሁላ ፈተና ተቋቁማ እንባትን አንቋት ነበር። ኢትዮጵያን ባንዲራ ከፍ አስደረገች፣ እንዲህ ነው በማለት በርካቶችም ይገልጻሉ ኢትዮጵያዊነት ሁሉም እንደዚህ ለሀገሩ ሲያስቀደም ያምራል፣ እድገት ለውጥ ይመጣል። እንደዚህ አይነት ልጆቿን ያብዛልን፣ ለተሰንበትን ሁሌም የምንኮራባት ድንቅ አትሌታችን በማለትም በርካቶች ሀሳባቸውን፣ ደስታቸውን ሲገልጹላት ነበር። በተለይ እግዜር ያክብርሽ በማለት እግዚአብሔር፣ ሙሉ ደስታን በቤትሽ ያስገባ በማለትም በርካቶቹም በጣም በሚገርም ሁኔታ ስመርቋት ነበር። ለዛም ነው ለተሰንበት ግደይ ኢትዮጵያን ከፍ አስደረገች። ኢትዮጵያን በዓለም መድረኮች ላይ በጣም በሚገርም ሁኔታ ባንዲራዋን ከፍ ከፍ አስደርጋ አሰቅለች። ጀግና የኢትዮጵያ የቁርጥ ገነጅ በማለትም በርካቶች ስለሷ ሀሳባቸውን ስገልሱ ነበር። ታዲያስ ለተሰንበት ባለፈው አመት ማግባቷ የምታወስ ነው። ዛሬ ልጅ እንደወለደች የተሰማ እጅግ አስገራሚ አይኗን በአይኗ እንዳየች የወጡት መረጃዎች ያሳያሉ። የዛሬ አስር ወር ገደማ በስርዓተ ተክሊል ቅዱስ ጋብቻዋን ከዲያቆን ፍሳ ክሮስ ጋር ያጣመረችው ጀግናው አትሌት ለተሰንበት ግደይ የልጅ እናት ትሆናለች። አትሌት ለተሰንበት ግደይና ባለቤቷ ዲያቆን ፍሳክሮስ እንኳን ደስ አላችሁ በማለትም በርካቶቹ ደስታቸውን እየገለሱላት እንደሚገኙ ጭምርም የውጡት መረጃዎችን በማስመልከት አትሌት ለተሰንበት ግደይ አሁን ካሉት ጠንካራ ኢትዮጵያ ያሏት ከተባሉት አትሌቶች መካከል አንዷ እንደሆነች ጭምርም ነው። ብዙ ታሪክ ገና እንደምትሰራም በርካቶቹም ይጠብቃሉ። በጣም በሚገርም ሁኔታ ለኢትዮጵያ የሰራችው ታሪክ ግን መቼም የማይረሳ እንደሆነ ጭምርም ነው በርካቶቹም እየገለጹ ያሉት ደስታቸውንም ኢትዮጵያኖች እንኳን ደሳለች እንኳን ፈጣ ዛሬ ለዚህ አበቃሽ በማለትም በርካቶች ደስታቸውንና መልካም ምኞታቸውን ለእሷ የገለጹላት እንደሚገኙ ጭምረም የወጡት መረጃዎችን በማስመልከትም አትሌት ለተሰንበት ግደይን በማስመልከትም የወጡት አዳዲስ መረጃዎችን በማስመልከትም ነው፣ እናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ። ይህ ዋና ቻናላችን ነው። ሚኪ ታቡርን ፖ ለዚህ ቁም ነገር አንስል ቻናል አዲስ የሆናችሁት ሳብስክራይብ በማድረግ ቤተሰብ ነው። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። ለሳታት ያሉኝ መረጃዎች ይመስላሉ። በወቅታዊ እና ጫጭር እንዲሁም አዳዲስ መረጃዎች እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።